ብዙ ጊዜ እኛን ይዝባችሁም የመጣንበት ትልቁ ዓላማ ክልሉ የገጠመው የሰላም ችግር በሁሉም አካባቢ የሚታወቅ ስለሆነ የሰላም ችግሩን ተከትሎ በየአካባቢው የሚፈጠረው አጠቃላይ ቀውስ ማረምና ማስተካከል እንዲሁም ኃይል ማሰባሰብ ሕዝቡን እንደ ትልቅ አቅም መጠቀም አስፈላጊ ሆኖ በመገኘቱ መሬት ላይ ያለው ስቃይ እንዴት ነው እያያችሁት ያለ? እንዴት ነው እየተገነዘባችሁት ያለ? በቀጣይ እንዴት ነው የምናስተካክለው በፍጥነት እንዴት ነው ችግሩን የምንፈታው የሚለውን መነጋገር አለብን። ብዙ ነገር ማለት ያለባችሁ እናንተ ናችሁ። ብዙዎቹም እናንተ ስለሆናችሁ መሬት ላይ ያለውን እውነታ የምታውቁትም እናንተ ናችሁ። ልጆቻችን እንዳይማሩ ትምህርት የተዘጋ ስለ ገበያ ደረጃ ደግሞ በርበሬ ጥረጨው፣ ቡና አንድ ሺ ብር ተሸምቶ በጣም ገበሬ ተጨንቀን ተቸግረን ነያለን። ስለዚህ መንግስት አንድ መፍትሄ ቢያደርግልን እንፈልጋለን። ገበሬ አሁን ሁሉም ፋኖ አይደለም፣ ሁሉም እንትን አይደለም፣ ተቸግሮ ነው ያለ። መሀል ላይ ፋኖ መጥቶ ለምንድን አምጡ ይህን ይላል። መንግስት ይህን ችግር አላየልንም። ገበያ በጣም ተወደደብን። ሁሉም ነገር ሸምተን እንዳንበላ፣ ጥረጮ በርበሬ እንዳንሸምት በጣም ተቸገረ። ውሎ የሚገባ የለም። ወጥቶ የሚገባ የለም። ብታዩት በአንድ ትልቅ ችግር ግን የሚያስመንነው መዳበሪያ ሲጠቀስ ለካ መንግስት እጁን ሰዶብናል። መንግስትም ትክክል አላየንም ብለን አዝነና ልጇን አንጦቷን አወታ ረግሜሃለው ካለች ይመለሳል። አባትም እንዲሁ ቄስ፣ ሽማግሌ፣ ሙስሊም በቃ በኛ ያለንም በሙሉ ልጆቻችን ተቆጥተን እንዲሁ በቃ እነዚህ የመንግስት ሰራተኛ የተባሉ ልጆች በነፃነት ግብርም ሆነ የሰላም አስከባሪም ሆነ አስከብረው እንዲመጡ እኛውን ሰላም ስለሆነ ነው ከዚህ የመጣን። በአብዛኛው ሰላም የሚመጣ በሃይማኖት አባት ያለነው ሚናውን መውሰድ ያለብን ማስተማር። ፋኖም የእኛ ልጅ ነው የእኛ ንሳ ልጃ። ለምን አንተ ተመለሰ አትግደል፣ አታመንዝራ አስረቃ የሚመጽሁ ስለዚህ ይሄ መሆን አለበት። ልጅ ካልተማረ ምን ፋይዳ አለው? ካልተማረ ትውልድ የሚቀየር አገር የምትቀየረው እኮ በትምህርት ነው። በክላሽ ነው አይደለም፣ በትምህርት በእውቀት ነው። አሁንም ተጨናንቀን እንሞት። እሚገቡልን ከሆነ መንግስት እንደነበረው እናደራጃለን የሚል ከሆነ እያለን መለመን ምን? መንግስት አግኝተን ነው እያለ የሚያምሱን ሰዎች እንለምናለን ብለን እንዳንሰድ፣ መንግስትም ሆነ ወታደር ትክብሎ ነው በበሬ ተበድሮ ነው የሚኖር መንገድ አጥቷል? ለምን ነው አስተያየት እናንተ እንኳን መጣችሁልን እንጂ ወረዳ ቢታገል በዚህት ይመለስ። ስለ ገበያ ጉዳይ ግን ጭልጥ ብላ ተሽጠናል። አንድ ደሃ ቡንጠቶ አር ደሃና ፍየል ቅጠል በልቶ ነው የሚያድር ቡንጠቶ ነበር የሚያድር። እንኳን ቅጠል ሊያገኝ ቡና አጥቷል። አንድ ሽር በምን ነው የሚገዛው? በቃ መንግስት በጎኑ ነው ማለት ነው። እኛ ሌሊት ከ ቀኑ ከምሸቷ ሰዓት ጀምሮ እስከ ንጋቱ ዘጠኝ ሰዓት እየጠበቅን ያለን ተደራጅተን ማለት ነው። መንግስት ደግሞ በዚህ ጎኑ ደግሞ በቃ አደራጅቶ ቢያስጠብቅልን አገራችን ሰላም ቢያደርግልን እንፈልጋለን። አባቱ ፋኖ ሁኖ ልጅየው ሰላም አስከባሪ ሁኖ በታሪክ የተማታ ሰው እናውቃለን፣ እዚህ ወረዳ፣ አምባየርስ ወረዳ። ስለዚህ ይህ እንዳይሆን ምን እናድርግ? ወደ መፍትሄው እንሄድ ነው። ሰላምን እንዴት እናምጣት ነው። ሰላም ስትኖር ነው በየቦታው ተሄዶ ልማትም ሆነ ምንም ሆነ የሚደረገው። ስለዚህ እኔ አሁን የሰላም ኮንፈረንሱ መጠንከር አለበት። እኛ ወንድሞቻችን እንምከር፣ ልጆቻችን እንምከር፣ አባቶቻችን እንምከር። መክረን ወደ ድርድሩ እንዲመጡ እናድርግ። ይህ ኑሮ ውድነት በዋነኛነት የጨመረው ይሄ ጽንፈኛ ኃይል በየቦታው ኬላ ጥሎ ነጋዴውን አስር ሺ አምጣ አምሳ ሺ አምጣ እያለ ከላይ ጀምሮ አምባ ጊዮርጊስ ወይም ደግሞ ገደብዬ እስኪገባ ድረስ የሚጣለው ቀረጥ ቀላል እንዳይመስላችሁ። ይሄንን ቀረጥ ደግሞ እምንከፍለው እኔና እናንተ ነን። ለመጀመሪያ ነጋዴው ሊከፍል ይችል ይሆናል እንጂ መጨረሻ ከፋዮቹ እኛ ነን። ነጋዴ ከአንድ ኩንታል አምሳ ሺህ ብር ካወጣ ከአንድ ኩንታል 50 ሺህ ብር ጨምሮ 10 ብር ከኪሎ አተርፋለሁ ብሎ እሱን ሂሳብ ሰርቶ ነው ግዙኝ የሚል። ስለዚህ በተዘዋዋሪ እየከፈልን ያለ ነው እኛ ነን ማለት ነው። ስለዚህ ይህን ጉዳይ በቃ ልንል ይገባል። ይሄ አልበቃም ብሎ የሚመረቱ ምርቶቹን እናንተ አምርታችሁ ለነጋዴ እንዳትሸጡ ነጋዴ ገዝቶ ሲንቀሳቀስ ንብረት በየቦታው እየተቃጠለ ነው። ንብረት በየቦታው ከተቃጠለ ነገ ከእናንተ ማን ይገዛል? ማንም አይገዛም። ለምን ገዝቶ የሚወስድ የለም ገዝቶ ሲሄድ መንገድ ላይ እየተቃጠለበት ስለሆነ፣ ይሄ መጨረሻው እርስ በርስ ተባልተን እንደምናልቅ መገመት አቅቷቸው ነው። ስለዚህ በቃ ልንል ይገባል። እስከ መቼ አሁን ገደብዬ አካባቢ የጀመራችሁ ስራ ጥሩ ነው። እሱን አጠናክሩ። በመንግስት በኩል የጠየቃችሁ ጥያቄ አለ። በዋነኛነት የሰላሙ ባለቤት ማህበረሰቡ ነው፣ ዋነኛ ባለቤቱ እንጂ፣ የታጠቀ ኃይል በየቀበሌ ልናደርስ አንችልም። የግል ታጣቂ ግን በየቀበሌ አለ። ይህን የግል ታጣቂ አደራጅቶ ይህንን ጽንፈኛ መታገል ብቸኛ መውጫ መንገዳችን ነው። ይሄ ፅንፈኛ ኃይል በማህበራዊ ልማት ዘርፍ እያደረሰብን ያለው ጉዳት እጅግ በጣም ከፍተኛ ነው ትምህርት በማዕከላዊ ጎንደር ውስጥ ከ ስድስት መቶ ሺህ በላይ ተማሪዎች አልተማሩም በዚህ ዓመት ስድስት መቶ ሺህ ተማሪ ግን ልጆቻችሁ ሳይማሩ ሲቀሩ ልጆቻችን መማር አለባቸው ብላችሁ ሆ ብላችሁ እንኳ አልወጣችሁም አሁን ልጆቻችሁ ከእናንተ ጋር የሚኖሩ የሚመስሏችሁ ብዙዎች ናችሁ። አልቀበራችኋቸውም እንጂ ልጆቻችሁ ሙተዋል። መቅበር ነው የቀራችሁ። ለአማራ ህዝብ መቆርቆር ይህ አይደለም። ለአማራ ህዝብ መቆርቆር ትምህርት ቤት መክፈት፣ ተማሪዎቹን ማስተማር፣ የክትባት የጤና ተቋማትን መገንባት፣ ውሃ ቅድም የጠይቃችሁትን ማቅረብ፣ መሠረተ ልማት ማቅረብ ይሄ ሲቀርብ ነው። ለአማራ ህዝብ መቆርቆር ማለት ይሄ ነው። ይሄን መከልከል፣ የአማራን ህዝብ መግደል፣ የአማራን ህዝብ ማጥፋት ነው። ጽንፈኛው እያደረገ ያለው ይሄ ነው። እውነታው ይሄ ነው፣ ወደዳችሁም ጠላችሁም። እነዚህ ጽንፈኞች ደግሞ ወይ እናንተ ልጆች፣ አቦት አክስት ወንድም በቃ ቆልፍልፍ ያለ ነው። እናውቀዋለን፣ ታውቁታላችሁ። ስለዚህ መምከር ከዚህ ድርጊታቸው እንዲቆጠቡ ማድረግ ከኛ ይጠበቃል። የተጀመረውን አገልግሎት አጠናክረን እንቀጥላለን። አመራሮች፣ እኛ በየደረጃው ያለን አመራሮች የተቋረጠች አገልግሎት፣ የትምህርት ተቋማት፣ የጤና ተቋማት፣ የውሃ አገልግሎት፣ የመንገድ የተባለቸዋን እንቀጥላለን። አፍርሰውታል ብለን አኩርፈን ዝም አንልም። የራስ ጉዳይ ብሎ መንግስት አልተቀመጠም። ድጋፍ እያደረገ ነው። የኢትዮጵያ መንግስት ለጎንደር ልዩ ድጋፍ እያደረገ ነው። ልብ በሉ። በአሁኑ ሰዓት ብልጽግና ለጎንደር ጎንደርን እንደገና የታሪክ ማዕከል ለማድረግ ወደ ነበረ ክብሯ ለመመለስ እኛ ከጎናችሁ ነው ያለን፣ እናንተም ከጎናችን እንድትቆሙ በወገራ ዙሪያ ያሉ ቀበሌዎች እና አካባቢዎች የሚንቀሳቀሱ ጽንፈኞች ቅድም እናንተ እንዳላችሁት የአርሶ አደሩ ልጆች የአርሶ አደሩ ቤተሰቦች እንደሆኑ አስረግጣችሁ ተናግራችኋል ማለት ነው። ጥላት ከየትም እንዳልመጣ ጽንፈኛው ትውልዱም አካባቢውም ሌላ ቦታ እንዳልሆነ ይልቁንም የእናንተ ቤተሰብ እንደሆነ ከእናንተ አብራክ የወጣ እንደሆነ ያን እያወቀ ደግሞ እያሰቃያችሁ እየበደላችሁ በመከራና በስቃይ እያለፋችሁ እንደሆነ አስተካክላችሁ ነግራችሁናል። ይሄ ጽንፈኛ ኃይል የማያደርገው ነገር የለም፣ የማይሰራው ስራ የለም። በእርግጥ አንዳንዶቹ ከመሸፈታቸው በፊትም ቢሆን በተለያየ ወንጀል የወጡ ተጠይቀው የተማሩ እንዲሁም ምስር ሰብረው የወጡ ያ መጥፎ ድርጊታቸው አሁንም የቀጠለ ይባስ ብሎ ከዚህ በፊት ባለን ባህል እሴት የሚገለጽ አውንታዊ ድርጊትን ተረስቶ ግን፣ ቅድም ወንድሞች እንዳሉት የእኛ መገለጫ ያልሆነ የአርሶ አደሩ ባህል ያልሆነ የአርሶ አደሩ እሴት ያልሆነ ከዚህ በፊት ታይቶ የማይታወቅ መጥፎ ስራ እየሰራ እንደሆነ ነው። በደንብ የነገራችሁም ማለት ነው። የዚህ አካል አንድም የአማራ ሕዝብ ጥያቄ ይዞ እየታገለ አይደለም። ትግሉ ስህተት ነው። መንገዱም ትክክል አይደለም። ሕዝብን የሚጎዳ ስራ ነው እየሰራ ያለ የአማራን ሕዝብ ወይም የሕዝብ ጥያቄ ከመመለስ ይልቅ ጥያቄዎቹን እንዳይመለሱ ተብትቦ የያዘ ነው። በኋላ እመጣበታለሁ እንጂ አንዳንዶቹ ጥያቄዎች አንዳንዶቹ የህዝብ ጥያቄዎች የሞትንላቸው ጥያቄዎች መስዋዕትነት የከፈልንባቸው ጥያቄዎች ለውጡ እንዲመጣ ጭምር የህዝብ አቅም የታጋዮቹ አቅም የሆኑ ጥያቄዎች እንዳይመለሱ የአማራን ህዝብ የካዱ የእናንተ ልጆች ጫካ የወጡ አሉ የአማራ ህዝብ ጥያቄ በተለይ የጎንደር የጎጃም የወሎ የሸዋ ሌሎችም ኢትዮጵያውያን የሞቱለት የማንነት ጥያቄ ነው። ህግ ከእውነት ጋር ህግ ከሀቅ ጋር ህግ ከታሪክ ጋር ከማንነት ጋር ተዋህዶና ተሰላስሎ ይሄ ጥያቄ እንዲመለስ ይፈለጋል። እንዲመለስ ደግሞ እውነተኛ መልስ እንዲያገኝ የኢትዮጵያ ህዝቦች ጥያቄ እውነተኛ መልስ እንዲያገኝ አንዳንዶቹ ቀይ መስመሮች ናቸው እና በዛ ደረጃ መረዳት በጣም ጥሩ ነው የሚሆነው። እገታ በተመለከተ ማን እንደሚያግት ማን እንደሚያሳግት የምታውቁት እናንተ የምታውቁት፣ እዚህ አካባቢ አለ ሚኒሻ ሰላም አስከባሪ የምታውቁት አርሶ አደሮች ናችሁ። የምታውቁት የሃይማኖት አባቶች ናችሁ፣ መንግስት ሰራተኞች ናችሁ። በዚህ ጉዳይ በግልጽ ስለ እውነት ስለ ሐቅ በአንድ በኩል ትልቅ መከራና ስቃይ መሆኑን፣ በሌላ በኩል በፍጹም የኛን የማይመለከት የእኛ መገለጫ ያልሆነ ባህል መሆኑን ተረድታችሁ ንግግር፣ ውይይት አድርጋችሁ ተማምላችሁ ወንጀለኞችን ማጋለጥ ወንጀለኞቹ በህግ እንዲጠየቁ ማድረግ ዳግም ይሄ ድርጊት እንዳይፈጸም በዚህ አካባቢ ማድረግ የማን ነው? ወገራ እና በዚህ አካባቢ የሚኖረው አምባ ጊዮርጊስ እና በዚህ አካባቢ የሚኖረው ህዝብ ጉዳይ ነው። የማንም አይደለም። የወረዳው መንግስት፣ የዞኑ፣ የክልሉ መንግስት፣ የፌዴራል መንግስት ይህ ችግር እንዲፈታ የሚፈልገው በንግግርና በውይይት ነው ብያቸዋለሁ። ጠንካራ አቋም አለው። ምክንያቱም መንግስት ሁሉንም ያከብራል። አርሶ አደሩንም ያከብራል። ንግዱ ማህበረሰብንም ያከብራል። መንግስት ሰራተኛውም ያከብራል። ሁሉንም ህዝብ ያከብራል። የእምነት ተቋማትን ያከብራል። ችግሩ በሰላም እንዲቋጭ ይፈልጋል። ከዚህ በፊትም እየሰራ ያለው እሱኑ ነው። ችግሩ በሰላም እንዲቋጭ ንግግርና ውይይትን ያከብራል። ለዛ ነው ንግግርና ውይይት አድርገን እነዚህ እንደስካሁኑ እንደሚገቡ ልጆች እንዲገቡ እንዲመለሱ የህዝብና የመንግስት አካል እንዲሆኑ እናደርግ የምንለው አማራጫችሁ ሁለት ነው አማራጫችን ሁለት ነው አንዱ አማራጭ በጀመርነው አግባብ ሁሉንም አማራጭ ተጠቅመን የየአካባቢውን ሰላም ማረጋገጥ የተጀመረውን የህግ ማስከበር ስራ ማረጋገጥ ችግራችን ፈተን በፍጥነት ፈተን የልማት የሰላም፣ የመልካም አስተዳደር ሌሎች ጥያቄዎችን እንዲመለሱ እንዲቋጩ ማድረግ ነው። ይህ አማራጭ ተስፋ ያለው ነው፣ ብርሃን ያለው ነው፣ በአጭር ጊዜም ተጀምሮ የሚጠናቀቅ ነው። አንዱ አማራጭ ይሄ ነው። ሌላኛው አማራጭ ደግሞ የሰማን መስለን ሳንሰማ እምንቀር ታሪካዊ ኃላፊነታችን ሳንወጣ ምንቀር ከሆነ የሃይማኖት አባት ታሪካዊ ኃላፊነቱን፣ መምህራን ታሪካዊ ኃላፊነቱን፣ የወረዳ የዞን የቀበሌ አመራር ታሪካዊ ኃላፊነቱን፣ ሰላም አስከባሪ ታሪካዊ ኃላፊነቱን ካልተወጣ ቅድም ያልኩት ችግር ይቀጥላል። ሁለተኛው አማራጭ እንዲሆን አትፈልጉም፣ እርግጠኛ ነኝ። ወደዛ ውስጥ እንዳትገቡ ጥንቃቄ አድርጉ። እናከብራቸዋለን። አብረን ከእናንተ ጋር መሰዋዕትነት እንከፍላለን እንኖራለን። አይዟችሁ፣ በርቱ። ከችግር እንወጣለን። ክብር ይስጥልኝ።